ጠንካራ የፖለቲካና የኢኮኖሚያዊ ስርዓት ለመፍጠር ከሚያስፈልጉት ቁልፍ ጉዳዮች መካከል ቀዳሚ ሊባል የሚችለው መልካም አስተዳደር እንደሆነ የማህበረሰብ ሳይንስ ምሁራን ይናገራሉ። በእነዚህ ምሁራን ምልከታ መሰረት በመንግስትና ህዝብ መካከል በመተማመንና በመተጋገዝ ላይ የተመሰረተ ግንኙነት ሊፈጠር የሚችለው የመንግስት ስርዓቱ አስተማማኝ የመልካም አስተዳደር ሁኔታን መገንባት ሲችል ብቻ ነው። መልካም አስተዳደር የሚገለጽባቸው ሁኔታዎች በርካታ ናቸው። የተባበሩ መንግስታት የሰብአዊ መብት ኮሚሽን የህግ የበላይነት ተጠያቂነት፣ ፍትሐዊነት፣ አሳታፊነትና ግልጽነት ዋነኞቹ የመልካም አስተዳደር መገለጫዎች መሆናቸውን ያትታል። ዜጎች ከመንግስታቸው የሚጠብቁትን መሰረታዊ አገልግሎት በአግባቡ ማግኘት ካልቻሉ በመንግስታቸው ላይ ያላቸው እምነት ይሸረሸራል። መንግስታቸው የሚወጥናቸውን የልማትም ይሁን ሌሎች ፖሊሲዎች ለማስፈጸም የሚኖራቸው ተነሳሽነት በእጅጉ ይቀንሳል። ከዚህ አንጻር ይመስላል የሐረሪ ክልላዊ መንግስት መልካም አስተዳደር ይጠናከር ዘንድ የተለያዩ እርምጃዎችን እየወሰደ ይገኛል። የክልሉ መንግስት ከወሰዳቸው እርምጃዎች መካከልም ከህብረተሰቡ የሚነሱ ቅሬታዎችን የሚቀበልና የሚፈታ የቅሬታ ሰሚ ተቋም ማቋቋሙ በዋነኝነት ይጠቀሳል። ይህ ተቋም አሁን ላይ ከህብረተሰቡ የሚነሱ ቅሬታዎችንና አቤቱታዎችን በመቀበልና በመመርመር መፍትሄ በመስጠት ላይ ይገኛል። የሐረሪ ክልል የህዝብ ቅሬታና አቤቱታ ሰሚ ጽህፈት ቤት ለጽፈት ቤት ተቋቁሞ ብዙ ስራዎችን እየሰራ ነው የሚገኘው። በዋናነት ተልኮ በአገልግሎት አሰጣጥ ዙሪያ ላይ በክልል ደረጃ ሚን በወረዳ ደረጃ በአገልግሎት አሰጣጥ ዙሪያ ላይ ህብረተሰቡ ትክክለኛውን ግልጋሎት በጊዜው እንዲያገኝ ለማስቻል፣ ሁለተኛ ደግሞ ማንኛውንም አይነት አገልግሎት የሚጠይቅ አካል ለጠየቁ ጥያቄ ተገቢው ምላሽ እንዲሰጠው ያ የሚጠይቀው ጥያቄ አግባቡም አግባብ ላይ ሆንም ይችላል፣ ግን ለሚጠይቅተው አግባብ ምላሽ እንዲያገኙ ማድረግ እንዳንዱ ተልኳችን ነው የምንወስደው። ለዚህ በዋናነት ግልጽነት አሰራራችን ግልጽነት እንዲሆን ነው። በግልጽነት የምንሰጠውን አገልግሎት ለህብረተሰቡ ግልጽ አድርገን በዛ መሰረት አገልግሎት እንዲሰጥ ነው። ከዛ ውጭ ግን ግልጽ ያላረግነው አገልግሎት ለአንዱ የምንሰጠው ለአንዱ የምንከለክለው ሊሆን አይገባም እና ይሄ ነገር መልካም አስተዳደርን ዞሮ ዞሮ ለማምጣት ግልጽነት ወሳኝ ሚና ስላለው ይህን ሁሉም አገልግሎት ሰጪ አካላት በትክክል አገልግሎታቸው በግልጽነት እየሰጡ ነው ወይ የሚለውን እኛ እንደ ተልእኮ ይዘን እንሄዳለን። ግልጽነት ካለ በመስፈርቱ መሰረት ሁሉም የሚስተናገድ ከሆነ ተመሳሳይ ስታንዳርዱን የጠበቀ አገልግሎት ለሁሉም ህብረተሰብ በተመሳሳይ መልክ ማንንም ሳንለይ ለአንዱ የምናደርገው ለአንዱ የምንከለክለው ነገር እንዳይኖር፣ ያ ሆነው ሲገኝ ደግሞ ቅሬታ መብት እንዲያቀርቡ ነው። በአገልግሎት ላይ ቅሬታ ካላቸው፣ በመስተንግዶ ላይ ቅሬታ ካላቸው አንድ ደረጃ ከፍ ብለው ለዛ ለደረሰባቸው በደል አቤት የሚሉበት አካል ያስፈልጋል፣ በሚል እንደ ጽሕፈት ቤት ተቋቁመው በዚህ ዙሪያ ላይ የሚቀርቡ በሴክተር መስሪያ ቤቶችም ይሁን በየወረዳዎችም ይሁን የሚቀርቡ ቅሬታዎች አሉ። ያን ቅሬታዎች አሁን እየሰራንበት ያለው የጽሕፈት ቤታችን መተዳደሪያ ደንቡ 69/2010 የወጣ መተዳደሪያ ደንብ አለ። በዛ መሰረት ቅሬታዎችን ተቀብለን ተገቢውን ፍተሻ አድርገን እውነት የተባለው ነገር፣ ሁሉም ቅሬታ እውነት ነው ማለት አይቻልም፣ ሁሉም ቅሬታ ደግሞ ውሸት ነው ማለት ስለማይቻል እውነተኝነት ያላቸው ቅሬታዎች ካሉ ወርደን አይተን ቅሬታዎቹ እንዲፈቱ ስታክ ያደረገበት ቦታ የታ ነው? የት ቦታ ነው በሚል ፈትሸን ተገቢውን ማሳኪያ እንዲደረግ ነው ጥረት እያደረግን ያለ ነው

ከተላከልኝ በኋላ ነው ችግሬ ሊፈታ የቻለው። እኔና ባለቤቴ ያገናኙኝ ፈጣሪ ነው። ያላትን ሀብት አንተ መውረስ አችልም በማለት እኔ ላይ ግሩፕ መስርቶ ያለኝን ሀብት እንዳለ አውድሞብኛል። ልጄን እንኳን ማስተማር እስኪያቀተኝ ድረስ ወረዳውና ሽማግሌዎች በተደጋጋሚ ቢያናግሯቸው እንኳን ምንም መስማትና ፍላጎት የላቸውም። ያለኝን የጫት ማሳይን አውድሞብኛል። እንዲሁም እኔን እንገልሃለን ብሎ በተረጋጋሚ ዛቻ እያደረጉ ያስፈራሩኛል። ይመስገን ነው አሁን ክልሉ መንግስት በጻፈልኝ ደብዳቤ መሰረት መፍትሄ አግኝቻለሁ። ከዚህ ልክ እንደተመለስኩ ጉዳይን በማየት ችግሩን ተረድተው በአፋጣኝ ለወረዳው ደብዳቤ በጻፈልኝ መሰረት ከባለ ሙያ ጋር ቦታው ድረስ በመሄድ በአካባቢ ያሉትን ሰዎችን አነጋግሮ በአፋጣኝ ምላሽ እንዲሰጠኝ አድርግተውልኛል። ጉዳይን ከዚህ በፊት በወረዳው ላሉ ባመለከትም መፍትሄ አጥቼ ነበር። ከዚህ በኋላ የክልሉ ሰላምና ጸጥታ ሳመለክት ለብልጽግና ጽህፈት ቤት መራልኝ። ጽፈት ቤቱም ለቅሬታ ሰሚ መርቶልኝ ነው ችግሬ ሊፈታ የቻለው። መሻሻል አለበት የምለው ወረዳ አካባቢ ያለው መስተንግዶ እና የችግር አፈታት ስርዓት አሰራር ቢሆን አሁኑ መስተካከል የሚኖርበት ነው። ካሳሁን አየለ፣ ቅሬታዬ በ2004 ዓ.ም ጀምሮ ቤት የራሴ ካርታም የራሴ ያለኝ፣ አባቱ ቀበሌ ውስጥ ይሰራል ሊቀመንበር ነው። መቶ እዚህ ቦታ ላይ ስራ ብሎ የባህልና ቅርጽ ቤት ነው የኔ እዛ ላይ አስደግፎ ሽንት ቤትና ማድቤት ሰራ። የውሃ መውረጃ ሁሉ ከለከለኝ። ሲቆይ በያለበት እየልኩኝ አቤቱታ ሳቅርብ ማንም ሰሚ አጣሁ። ያልገባሁበት ቢሮ የለም መሀረር ከተማ ውስጥ እና በመጨረሻ ከተማ ልማት መጥቶ መሀንዲስ ልኮ አይቶ እንዲፈርስ አዘዘ። እንዲያ ለቀበሌ እንደገና ደግሞ ሌላ ትህና ጸጥታ ዘለፌልኩኝ ተጠሩ። አፍርሱ አላቸው ቤቱ ሊፈርስ ነውና እምቢ አሉ ቤቱ ፈረሰ ሲፈርስ ባህልና ቱሪዝም መጥቶ መሀንዲስ ልኮ አየው ሲያየው አፍርሱ አላቸው እምቢ አሉ እና እሺ እንግዲህ ይህን የፈረሰው ቤት እንዴት አደርገዋለሁ እኔ አካል ጉዳተኛ ልጅ አለችኝ እንደገና ደግሞ ይሄ ሊፈርስብኝ ነው እና እንዴት ነው አሁን ቆይስ ባጀት የለንም ይሉኛል እያላቸው እንደገና የባህል ቤት ነውና ጥድ የለንም እሺ ይጠብቃለሁ ቤታቸው ጠብቅ ስመላለስ ክርክሩም ትቼ ቤቱም በቃ እንዲሰራልኝ ስመላለስ ምንም በመጨረሻ ያ ዋናው የድርጅቱ ኃላፊ የባህልና ቅርጽ ጥበቃ አስነሱት። ከዛ ሌላ አዲስ መጣ እና እቤት ድረስ መጥቶ ሰው ላከብ ሙ ብሎ ሲሄድ እርስዎ ሁለት ልጆች የታመሙ አለቦት አይችሉም እና እኛ እንሰራዋለን ሂዱ እርስዎ ሁሉን ነገር እኛ የምንሰራው ብሎ እሱ ሰራልኝ። እንደገና አሁን ደግሞ ያ ውሃ መውረጃውም ዝግ ነው። ቤቱም ደግሞ ተደግፎ ነው የተሰራው፣ የባህል ቤት ስለሆነ በጭቃና በአፈር የተሰራ በድንጋይ እና ምን ምንምን ለማድረግ አልችልም። ፎቁ አሁንም ሊፈርስ ነው። እኔ ራሴ ቤቱ የምኖርበት እኔ ነው። የባህልና ቅርጽ ባለቤት ቢሆንም የምኖርበት እኔ ስለሆነ እየለመንኩኝም ከሰውም እየጠየቅኩኝም እጠግናለሁኝ። አሁን ክረምት ሲመጣ ውሃው እዛ ቤት ውስጥ እየገባ አስቸገረኝ። በቃ እንግዲህ የት ልሂድ? እዚህ ነው ቅሬታ ሰሚ ተቋማት የመንግስትን ፖሊሲና አቅጣጫዎች ቀልጣፋና ውጤታማ በሆነ መልኩ ለመፈጸም ብሎም ለዜጎች ከመንግስት የሚቀርቡ መሰረታዊ አገልግሎቶችን በመልካም ስነ ምግባር በቅንነት፣ በታማኝነትና በጥራት መስጠት ይጠበቅባቸዋል። ይሁን እንጂ የመንግስት ተቋማት ብዙውን ጊዜ ለዜጎች ወይም ለተገልጋዮች የሚሰጧቸው አገልግሎቶች በተቀመጠላቸው የአገልግሎት ስታንዳርድ መሰረት ሲሰጡ አይስተዋልም። በዚህም ምክንያት ተቋማት ከተገልጋዮች የሚቀርቡ ቅሬታዎችንና አቤቱታዎችን ተቀብለው በተቀላጠፈ ሁኔታ የመፍታት ግዴታቸውን በአግባቡ እንዲወጡ ከማድረግ አንጻር ከአገልግሎት አሰጣጥ ጋር በተያያዘ በየደረጃው የሚቀርቡ ቅሬታዎችንና አቤቱታዎችን መፍታት የሚያስችል የአሰራር ስርዓት በየደረጃው ተዘርግቷል። እነዚህ በየተቋማቱ በስራ ሂደት ደረጃ የተቋቋሙ የመልካም አስተዳደርና ቅሬታ ሰሚ አካላት በተቋሙ ተገልጋዮችም ሆነ ሰራተኞች የሚቀርቡ ቅሬታዎችን የመፍታት አላማን ያነገቡ ናቸው። ይህን አላማቸውን በአግባቡ ይወጡ ዘንድም ከሐረሪ ክልል ቅሬታ ሰሚ ጽህፈት ቤት ጋር በቅንጅት በመስራት ላይ ይገኛሉ። እንትን ነው፣ ትክክል ነው። አሁን በየሴክተሮቹ ቅሬታ ሰሚ አካላት አሉ። ኖርማሊ አሁን እዛም በመስሪያ ቤት ጉዳይ ሲሆን ሴክተር ጉዳይ ሲሆን መጀመሪያ ቅሬታውን እዛ ነው ማቅረብ ያለበት። እዛ ልፈታ ሲል እኛ ጋ በአቤቱታ መልክ እኛ ጋ ሊመጣ ይችላል። ለነዚህ እንደዚህ አይነት ኬዝ ሲመጣ፣ በተለይ አሁን በትምህርት ቢሮ አሁን በቅርብ አንድ ኬዝ ተከትሎ እነሱ ጋር መታየቱን ሁሉ ቼክ አድርገን ከእነሱ ጋር ስልካቸውም አለን ይህን ጉዳይ አይታችሁታል ወይ እኛ ጋ ሞክረን ምንም መፍትሄ ስላላገኘ ነው ብሎ ወደዚህ የሚልኳቸውም አለ። ለዚህ ከተማ ልማትም ተመሳሳይ ነው። ካሁን ከተማ ልማት በጣም ሰፊ መስሪያ ቤት ነው ብዙ ቅሬታ አለበት ነው፣ ለዚህ ቅሬታ ሰሚ የተቋቋምበት ሁኔታ አለ። ግን አንዳንዴ ዛም እንዲህ መፍትሄ ሲያጡ እዛም አመልክተው ኦር እነዛም ባለሞክ ቅጥታ ዘለው የሚመጡም አሉ። ሲመጡ መጀመሪያ ዛ ቅሬታ ሰሚ ከሌ የሚባል እዛ መስሪያ ቤት አለ፣ እዛ ጋር አመልክታችሁ እዛ ሞክራችኋል ወይ መፍትሄ ያጣችኋል ወይ ብለን ጠይቃቸዋለን። አንዳንዶች ባለሞክ እዛ ቅጥታ ነው የሚያመጣ ነው ቢበት ሁኔታም አለ እዚ እዛም ኮሚኒኬት እንዲያደረጉ የምናደረግበት ሁኔታ አለ ግን እዛም ሄደው አይተው እዛ ምንም አይነት መፍትሄ አተው እዚ የመጡ ኬዞች አሉ። ለዚህ ያው በቅርበት ከነሱ ጋር እየሰራ ነው ያለ ነው። ኢቭን በወረዳ ደረጃም አሉ ቅሬታ ሰሚዎች አሉ። ነገር ግን ሁን ከመጣውን ጊዜ ትንሽ ጊዜ ከመሆኑ አንጻር እነዚህን አካላት በስልጠና መደገፍ፣ የጋራ ቅድ እንድናወጣ ማድረግ ዙሪያ ላይ አሁን በ2018 የታቀደ እቅድ አለ ለዚህ ትንሽ አሁን ይህን በጀት ጉዳይ አፈላልገን የተወሰነ መንቀሳቀሻ በጀት እንትን ካልን ይህን ጉዳይ ለእኛም ጫና ይቀንስልናል። በዋናነት ሁሉምን እኛ ጋር መጥቶ እኛም ሁሉንም ጉዳይ ለማስተናገድ ጊዜ ጥበት ውስጥ እንዳንገባ ሁሉም ባለበት እድል አግኝቶ ጉዳዩ እዚያ ቢፈታለት እኛም ጫና ሊቀንስ ይችላል። የህብረተሰቡም እርካታ በየቦታው እየተፈታለት እርካታውም ሊጨምር ስለሚችል ይህን በዚች 2018 አሁን ፈርስት ኳርተር ጨርሰናል። ሰከንድ ኳርተር ላይ ወይ ሰርድ ኳርተር ላይ የተወሰነች እንትን ፕሮፖዛል አዘጋጅተን እንትን ካለ እነሱም ሰብስበን እቅዳችን ማሳይተን በጋራ እንዴት እንደምንሰራ ምክክር ለማድረግ እያሰብን ያለ ነው። ከዚህ መመለስ ደግሞ አሁን በቅርብ ደግሞ ከፋይናንስ ቢሮ ጋራ እንትን የሚባል አለ የማህበረሰብ ተጠያቂነት ፕሮግራም አለ። እሱንም አሁን ካለው ኃላፊ ጋራ ተነጋግረን እቅድ የ2018 እቅድ የእኛን 2018 እቅድ ልከንላቸው እነሱም እቅድ አዘጋጅተው በአሚኑርና በጀኔላ ወረዳ ላይ ከትምህርት ቤት ከማህበራዊ ጉዳይ አንዱ ትምህርት ቤት አሁን ቅድሚያ ተሰጥቶት እዛ አካባቢም ያሉ ቅሬታዎችን እንዴት መፍታት እንደምንችል በጋራ ለመስራት ሞስ እቅዳቸውንም እኛ ጋር ይነሱ ልከውናል፣ እኛም ልከንላቸዋል። ለዚህ በቅርብ እሱንም ለሁለቱ ወረዳዎች ላይ ያሉ ትምህርት ቤቶች ላይ ስራ ለመስራት ፕሮግራም ለመያዝ ተስማምተን ያለ ነው። እዛም እስካሁን ድረስ ምንድነው ቅሬታ የሚያይ አካል እስካሁን ድረስ አልተቋቋመም። ለዚህ እንዴት ሊቋቋም ይችላል የሚለው ዙሪያ ላይ ከፋይናንስ ይህን ጉዳይ የሚመለከት ባለወንትና ኃላፊ አለ። ከእነሱ ጋር ተነጋግረን አትሊስት ኮሚቴ ሁለት ሰው ሶስት ሰው ያለበት ኮሚቴ አዋቅረን እኔ በትምህርት ቤቱ ላይ የሚነሳ ቅሬታ የተማሪ ሊሆን ይችላል የወላጅ ቅሬታ ሊሆን ይችላል። በትምህርት ቤቱ ላይ ወላጅ ቅሬታ ሊኖረው ይችላል እና እነሱንም እዛው አካባቢ የሚፈቱበትን ሁኔታ እንቅስቃሴ ለማድረግ አሁን በዚች በዚች ወር ላይ የሆነ ነገር ስራ እንጀምራለን ብለን የተስማማንበት ሁኔታ አለ። በተለይ አገልግሎት ሚለወጣ አሰጣጡ ቀልጣፋ አድርገዋል ውጤታማ ይኖራል በተለይ በመንግስት ላይ እምነት እንዲጨምር ያደርገዋል። በተመሳሳይ ደግሞ በትምህርት ቤት ደግሞ ስናየው የተማሪ ውጤት እንዲሻሻል ያደርጋል። ስለዚህ ይህ ከፍተኛ ፋይዳ አለው ማለት ነው። በተመሳሳይ ደግሞ እነዚህ ኮምፖነንቶች እንዴት ነው የሚቀናጁት፣ በየትኛው ቦታ ላይ ነው የሚባል እስፔሻሊ በመረጃ ፍሰት ላይ ይቀናጃሉ። መረጃ ፍሰት ስንል በተለይ ከበጀት ከፋይናንስ አፈጻጸም ከቤዚክ ሰርቪስ ስታንዳርድ የምንለው በእነዚህ መረጃ እኩል እንዲሰሩ ነው፣ መረጃዎቹን በጋራ እንዲያወጡ ነው የሚደረገው። በተመሳሳይ ደግሞ ስልጠናዎች ላይ በጋራ ነው የሚሰራው። ማህበረሰቡ በተለይ በሶስት ላይ እውቀት ክፍተት እንዳይኖር በጋራ እውቀቱ አንድ ላይ በመስጠት እውቀት እንዲጨምሩ ያደርጋሉ። ስልጠና በጋራ ነው የሚሰራው። በሶስተኛ ደረጃ ደግሞ በጋራ እቅድ ወይም በጋራ ጉብኝት ላይ አብሮ ነው የሚከታተሉት። መስሪያ ቤቶቹ ይሄዳሉ፣ መስሪያ ቤቶቹን ይከታተላሉ። በተመሳሳይ ደግሞ ማህበረተሰቡን በመጥራት ከማህበረተሰቡ ጋር ውይይት ያካሄዳሉ፣ እነዚህ ሶስት አካላት። ስለዚህ ይህን ስናደርግ ደግሞ የራሱ የሆነ የውጤት መለኪያዎች አስቀምጠናል። እንዴት ነው የምንለካው? አንደኛ የህብረተሰቡ እርካታ ደረጃ ምን ይመስላል? የሚለውን እናያለን እንገመግማለን ማለት ነው። በተመሳሳይ ደግሞ በነዚህ በቅሬታ በጣት ምን ያህል ቀልጣፋ ነው የሚለውን የሚታይ ይሆናል። ምናት ነው በዚህ መለኪያው። ሌላው ደግሞ ስናይ አሁን በትምህርት ቤት የተወሰነ የጨመርነው ነገር አለ። በትምህርት ቤት የፋይናንስ ግልጽነትና የማህበራዊ ተጠያቂነት አብሮን እየሰራን ነው። በዚህ ዓመት ደግሞ የቅሬታ አበጣጥ ከእኛ ጋር እንዲሰራ በመነጋገር በተለይ በትምህርት ቤቶች የቅሬታ አበጣጥን መዝገቦች እንዲኖሩ ቅሬታ አበጣጥ የሚመዘገቡበት፣ በተመሳሳይ ደግሞ የሀሳብ ስጅን ቦክስ ማለት ነው፣ የአስተያየት መስጫ ቦክስ እንዲሰራ ያው ከቅሬታ አበጣጥ ጽህፈት ቤት ጋር በመነጋገር አሁን በቅርቡ የጀመርነው ነገር አለን። ያንን አጠናቅረን እንሄድበታለን የሚል ነው ያለኝ። ስለዚህ አሁን ምንድነው፣ በአራቱ ትምህርት ቤት በተለይ ማህበራዊ ጥያቄነት የጀመርናቸው ትምህርት ቤቶች አሉ። ጀግኖች መንፈሳዊ፣ አሚር ኑር ወረዳ ያሉት አውግዳልና የመድረሳ ላይ የሶስቱ ቀነጀት ወይም የሶስቱ ኮምፖነንቶች ስራዎች እንጀምራለን። ያንን አቀናጅተን ሰርተን ጥሩ ውጤት ከመጣ ሌሎች ትምህርት ቤቶችንም የማስፋት ስራ ነው የምንሰራው። ስለዚህ አሁን ይህን ለማድረግ በተለይ የሶስቱን ቅንጅት ግንዛቤ ከመፍጠር አንፃር የተለያዩ ሮጀሮች እየሰራን እንገኛለን። እነዚህ ለአዲሱ አመት እያዘጋጀ ነዋል አለ በአምራዊ ጥያቄ ምንድን ነው እናን ገልጽነት ጥያቄነት ምንድን ነው የቅሬታ አፈታት የሚለውን ሮጀር አዘጋጅተናል። ስለዚህ ይህንን እያሰራጨን እንገኛለን ማለት ነው የግንዛቤ ስራዎች እየሰራ ነው የሚል ሀሳብ ነው ያለኝ። ከፕሬዚዳንት ጽፍ ጽህፈት ቤት የአቤቱታና ሰሚ ጽህፈት ቤት ጋር በጋራ ሆነን ነው ምንሰራው። አንዳንድ ግለሰቦች አንዳንድ ጥያቄዎችን ከውስጥም ሆነ ከውጪ እኛ ጋር ቅሬታቸውን አቅርበው ምናልባት እኛ ጋር ሳይፈታላቸው ከቀረ አልፎ የሚሄዱበት ሁኔታ አለ። እኛ ጋርም ደግሞ ሳይመጡ ደግሞ ቀጥታ እኛ ጋር ቅሬታ ሳያቀርቡ ቀጥታ ወደ ፕሬዝዳንት ጽህፈት ቤት የህብረተሰብ አቤቱታና ቅሬታ ሰሚ ጽህፈት ቤት እዛ ያቀርባሉ። በዛ ምክንያት እዛም ክፍለ ጽህፈት ቤትም ቅሬታ እና አቤቱታ ሰሚ ጋ ወደኛ ጋር ማብራሪያ እንዲሰጥበት የቀረበው ጉዳይ ማብራሪያ እንዲሰጥበት ይጠይቀናል። በዛ መሰረት እኛም ያለውን ነገር ተነጋግረን እንፈታለን ማለት ነው። ስለዚህ ወደኛ ጋር ያቀርቡ ከወጋ ያቀርቡት ከሆነ ጉዳዩን በህግ አግባብ መፈታት ስላለበት ከህግ አግባብ ውጭ የሚጠይቁ ካሉ፣ በዚህ በዚህ ምክንያት ነው ህጉ ስለሚያገናኝ የሚለው ነገር እንፈታለን ማለት ነው። እኛ ጋር ሳይመጡ ደግሞ ቀጥታ እዛ የሚሄዱ ደሞ አንዳንድ ባለሙያዎች ከውጭ ከውስጥ አሉ። እነሱ ደግሞ ቀጥታ ሲሄዱ ወደ እኛ ይመልሷቸዋል። እኛ ጋር ሲመጡ ደግሞ እኛ ጋር መፍታት የምንችለው ነገር ነው። ስለዚህ እኛ ፈተን ሪፖርት እናደርጋለን። ስለዚህ ያለው ነገር በጋራ እየተናበብን ነው እንሰራው ማለት ነው። አንዳንድ አቅጣጫዎችንም ደግሞ ለእኛም ድጋፍ በስልክም ሆነ በአካልም ጠርተውን እዛ አነጋግረው ማስተካከል ማስተካከል ያለባቸው ነገሮችም እንድናስተካክል አቅጣጫ ይሰጡናል። በጋራ እየሰራ ያለ ነው። ቅሬታ ማለት ተገልጋዩ አገልግሎት ለሰጠው አካል ወይም የስራ ክፍል በአገልግሎት አሰጣጥ ከመጉላላትና ወቅታዊ ውሳኔ ካለማግኘት ጋር በተያዘ አለም በአገልግሎት አሰጣጥ ሂደት ባለመርካቱ ምክንያት ተገቢ ምላሽ እንዲሰጠው በቃል፣ በጽሁፍ፣ በፖስታ፣ በስልክ፣ በኢሜይል እና በመሳሰሉት የሚያቀርበው ጥያቄ ወይም ጥቆማ ወይም አስተያየት ነው። ከዚህ አንጻር የሐረሪ ክልል ቅሬታ ሰሚ ጽህፈት ቤት ከህብረተሰቡ የሚነሱ ቅሬታዎችን የሚቀበለው በምንድን ነው? የቅሬታ መቀበያ መንገዶችን ከማዘመንና ተቋሙን ለህዝብ ከማስተዋወቅ አንጻር እያደረገ ያለው ጥረት ምን ይመስላል ስንል ጠይቀናል። አሁን አሁን እስካሁን ድረስ ቅሬታዎቹ በአካል ነው እየመጡ ያሉት በቃል መተው በቃልም መተው የሚነግሩበት ሁኔታ አለ አንዳንዶቹ ደግሞ ጽፎ የሚመጡም አለ ለዚህ እንትኑ ዋናው ነገር ቅሬታ የመጣበት ጉዳይ አለ ወይስ የለም የሚለው ነገር እስካሁን ድረስ በኢሜይል እስካሁን ድረስ የደረሰን የለም ግን በቃል መቶ አቤቱታ የሚያቀርቡም አሉ እንሱን እኛ ራሳችን እዚሁ ቅሬታቸውን በቃል ያቀረቡትን እዚሁ ጽፈንላቸው ዶኩሜንት እንዲሆን ፕሮሰስ የምናደርግበት ሁኔ አንዳንዱ ደግሞ በደንብ አጽፈው አምጥቶ ጥያቄያቸው የሚያቀርቡ አሉ እና እስካሁን ድረስ በዚህ ሁለቱ አግባብ እየሄደን ያለ ነው። ግን አሁን ባለው ቴክኖሎጂ አንጻር በማንኛውም ፕላትፎርም ቅሬታ መቅረብ ከተቻለ ነገሩን ሊያፋጥነው ስለሚችል ችግር የሚፈጥር ነገር ሆኖ አይታየኝም። አሁን ስልክ ኖርማሊ ሞባይል ነው እንጂ የቢሮአችን መደበኛ ስልክ የለም። ሞባይል ግን እኔ ለማንም አሁን ቅሬታ እንኳን አምጥተው ነገሩን ፎሎ አፕ እንዲያደርጉ የግል ስልኬን ሞባይልን ስትቻቸው ደውለው እዚህም ሳይመጡ እንደረሰልን የሚሉም አሉ። በብዛት ግን እንዳልከው አሁን እንትኑ በዋትስአፕ በቴሌግራም የሚጠቀሙ ካሉ በዛ ቅሬታቸውን የሚልኩበት ሁኔታ ቢኖር ችግር የሚፈጥር አይመስለኝም። ስራውን ግን ሊያቃልለውና ሊያፋጥነው ይችላል የሚል እምነት አለኝ። በራሴ በኩል አሁን እስካሁን ከዚህ ጊዜ ከመጣው ጊዜ ጀምሮ በማህበራዊ ሚዲያ ላይ ራሳችን ሄደን ይህ ነገር ለማስተዋወቅ ጥረት ያደረግንበት እንትንም የለም። ሜቢ እኔ አሁን ትንሽ የሌላ ሴክተር ከዚህ ቀደም ስምራይ በነበረበት ሁኔታ ማስታወቂያ ይህን ነገር አድቨርታይዝ ለማድረግ የሆነ ክፍያዎች አሉ። ትንሽ የበጀት ችግርም አለብንና ከዛም መነሻ ሊሆን ይችላል። ግን እንዳልከው ህብረተሰቡ ይህን ነገር ባኝየት ማለት እንዳለባቸው በሚዲያ ላይ በብዛት የሚነገር ከሆነ ሰዎቹ ማን አሁን አንዳንዶች ሰዎች በሰው ጠይቀው ሰምተው ነው የሚመጡት። ግን በግልጽ በሚዲያ ላይ ይሄ ነገር ማስተላለፍ ከቻልን ህብረተሰቡ መኖሩ ራሱ በአንድ በኩል ለሁሉም ግልጽ ከሆነ አንድ መፍትሄ ራሱ በመኖሩ ራሱ መፍትሄ ስለሚሆን ይሄ ነገር እንትን እንደ እቅድ ይዘነው እስካሁን ድረስ በሚዲያ ላይ ያስተዋወቅንበት ሁኔታ የለም። ግን አሁን በ2018 እቅድ ላይ አስቀምጥ ነው የተወሰነ ድጋፍን ጠይቀን ያን ነገር ማድረግ ብንችል ለሁሉም ህብረተሰብ ቅሬታ የሚቀርብበት አካልና የሚሰማ አካል አለ የሚል ኢንፎርሜሽን ቢደርሳቸው ጥሩ ውጤት ይመጣል ብዬ አስባለሁ። ያው ከዚህ ቀደም እንደምታወቀው የእንባ ጠባቂ ተቋሙም እኛ ሴክተር ላይ ማሰበሪያ ጽህፈት ቤት ከፍተዋል። እዚሁ ፕሬዚዳንት ጽህፈት ቤት እነሱም ጋራም ሴም እነሱም እንደዛው ሰው አሁን መከፈቱን ብዙ ሰው አቅም ከነሱም ጋር ሁለት ጊዜ ኮሚኒኬት አድርገን ነበረ እነሱም እንዳልኩ ያው ማሰባሪያ ጽህፈት ቤት እንደ ጽህፈት ቤት አይደለም። ዋናው ጽህፈት ቤት ድሬዳዋን ያለው ማሰባሪያ ጽህፈት ቤት ነች፣ ስለዚህ ያለችው እና ያን ነገር በጋራ ራሱ እነሱም ዞሮ ዞሮ ቅሬታ ነው። በሰብአዊ መብት ዙሪያ ላይ ተበደልኩ የሚል አካል ጥያቄ ሲኖረው ቅሬታው የሚያቀርብበት አካል ስለሆነ፣ በጋራም ቢሆን ይህን ነገር ከድሬዳዋም ተነጋግረን ሚዲያ ላይ በብዛት ማስታወቅ የምንችልበትን አግባብ ለመፍጠር ጥረት ለማድረግ አስበናል። ያሬከለ ቅሬታ ሰሚ ጽፈት ቤት በአዋጅ ከተቋቋመበት ጊዜ አንስቶ የተለያዩ ቅሬታዎችን ከህብረተሰቡ በመቀበል በመፍታት ላይ ይገኛል። ይሁንና ጽፈት ቤቱ ራሱን ለክልሉ ህብረተሰብ ከማስተዋወቅ አንጻር የሰራው ስራ አናሳ በመሆኑ ተቋሙ ጭራሽ ከነ የሚያውቁ ነዋሪዎች ቁጥር አነስተኛ ነው። ይህም የአስተዳደር በደል ደርሶባቸው አቤት የሚሉበት ተቋም በማጣት በየቤቱ የተቀመጡ ዜጎች እንዲበራከቱ በማድረግ መንግስት ከነዋሪው የሚነሱ ቅሬታዎችን ለመፍታት በሚል በምሩ ቁርጠኝነት ያቋቋመውን ተቋም ተልዕኮ የሚያሳንስ ነው። ይህ በመሆኑ በቀጣይ ተቋሙ እራሱን በተለያዩ አማራጮች ለህዝብ ማስተዋወቅ ይጠበቅበታል። ከዚህ በተጨማሪም ጽህፈት ቤቱ ከህዝብ የሚነሱ ቅሬታዎችን የሚቀበልበትን አስራር ከማዘመንና አማራጮችን ከማስፋፋትና ከማስተዋወቅ አንጻርም ብዙ መስራት ይጠበቅበታል።